ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች የሰላም እግዚአብሔር ይብዛላችሁ። ገብረመስቀል ሚዲያ ነው። ለግንቦት 12 ጻድቁ አቡነ ተክለ ሃይማኖት ፍልሰተ አጽማቸው፣ ለቅድስት ክርስቶስ ሰምራ የቃል ኪዳን ዕለት፣ እንዲሁም ለነቢዩ እንባቆም፣ ለታላቁ ሊቅ ዮሐንስ አፈወርቅ እንኳን አደረሰን አደረሳችሁ። እግዚአብሔር አምላክ ጊዜ ባለቤት ነውና ጊዜያችንን ባርኮና ቀድሶ እንዲሰጠን የአምላካችን የዜ መልካም ፈቃዱ ይሆንልን። ወደ ዕለቱ ታሪክ ስንሄድ የመጀመሪያው ታላቁ መላክ ቅዱስ ሚካኤል ማየት ነው። ነዋ ሚካኤል አህዱ መላየትን ቅዱሳን ቀደምት መጻይር ዳኒ ከቅዱሳን መላይክት አንዱ የሆነው ቅዱስ ሚካኤል ሊረዳ መጣ ይላል። በዚህ በትንቢተ ዳንኤል ምዕራፍ ስድስት ላይ ዳንኤል ምንም ሳያደርግ ምንም ሳያጠፋ ባቢሎን ሆኖ ወደ እግዚአብሔር ወደ አምላኩ ወደ ኢየሩሳሌም በመስኮት ሲጸልይ ሰዎቹ ተመቀኑና ናቡከደነጾር፣ ብልጣሶር ይልቁም ደግሞ የባቢሎን ገባይት አንድ ላይ ሆነው ያው እንግዲህ ወደ ናቡከደነጾር ከሰውታል። ይህን ሰው አከበርከው ከፍ አደረግከው እንጂ ለአንተ አይሰግድልህም። የምታመልከውን አምላክ አያመልክም። እሱም የሚያመልከው አንተ የማታየው እኛ የማናየው ሌላ አለ። ይልቁንም በሰገነቱ ሆኖ መስኮት ከፍቶ ወደ ኢየሩሳሌም ይጸልያል ብለው ለንጉሱ ለናቡከደነጾር ነገሩት። ናቡከደነጾርም አስጠራና ዳንኤልን የኔን አምላክ አታመልክም ወይ አለ። አይ ያንተ አምላክማ አፍንጫለው አያሸትም፣ አይናለው አያይም፣ እጃለው አያነሳም፣ እግራለው አይሄድም። አሻንጉሊት ነው። እኔ አሻንጉሊት አላመልክም። ሀሎ ንጉሥ ነው። ሀሎ አምላክነ። እነሆ የእኛ አምላክ አለ፣ የእኛ ንጉሥ አለ፣ የእኛ ገዣ አለ ስለዚህ አምላኬን ትቼ እግዚአብሔር ነው የኔም ያንተም አምላክ የሆነ እግዚአብሔር ስላለ ይልቁንም እኔ የማመልከውን አምልክ እኔ ለምሰግድለት ስግደት ስገድለት ብሎ ጋበዘው። ተናደደ። አላዳንኩህም አለ እና ሰባት አናብስት ወደ ታሰሩበት ወደ ጉድጓድ ውስጥ እንዲወረወር አደረገው። በሩም እንዲዘጋ አደረገ። በሩንም በራሱ ማኅተም አሳተመ። ሁለት ነገሮች ነው። አንደኛ አናብስት እንዲበሉት ነው። በሁለተኛ ደረጃ ደግሞ እንዲራም እንዲጠማ ነው። ወደዚያ ውስጥ ወደ ጉድጓዱ የተጨመረው ማለት ነው። በዚህን ሰዓት ላይ ነው እንግዲህ በዛሬው ዕለት ደግሞ የምናየው ታሪክ እንባቆም የተባለው ነቢይ ምስር እያሳጨደ ነበርና፣ ለሰራተኞቹ ምግብ ይዞ በሄደበት ሰዓት ላይ ቅዱስ ሚካኤል ከእግዚአብሔር ተልኮ ሄደና የእንባቆምን ጸጉሩ ረዥም ነበርና ጸጉሩን ያዘና ውሃውንም ምግቡንም እንደተሸከመ ወሰደና የታደረሰው ማለት ነው። ባቢሎን ዳንኤል ወደ ተወረወረበት ወደ አናብስቱ ጉድጓድ አዎ ይበር ጀመር። ቅዱስ ሚካኤል ለዚህ ነው የእግዚአብሔር መልአክ ቅዱስ ሚካኤል እየበረረ መጣ ሲል ቅዱስ መጽሐፍ ይገልጸዋል። እየበረረ ዳንኤል ወዳለበት ጉድጓድ ደረሰ። ለዳንኤል ያንን ምግብ አቀረበለት፣ ንባቆም ውሃውን አቀረበለት፣ መገበው፣ አጠጣው። ከዚህ በኋላ መልአኩ ቅዱስ ሚካኤል በክንፉ ተሸክሞ እንደገና ወደ ኢየሩሳሌም መለሰው ይላል። እንግዲህ ለዚህ ነው በቅዱስ ሚካኤል በራሱ ድርሰት ላይ ስንመለከት በብሄለ ኦሆ ፍጡን አስማኒ ቃለ ቀዊሜ የቅድመ ስልህ ከሶብአወት ትርስኤለ በስዕል ፊት ቆሜ ስለምልህ እሺ በጎ በማለት ቃልህን አሰማኝ የሚለው እንደገና ደግሞ ሚካኤል ረዳይ ለለውስተ ባህር ወየብስ በባህር ላይና በጉድጓድ ውስጥ ላሉት የሚረዳ መልአክ ቅዱስ ሚካኤልም ይለዋል፣ በሌላ መልኩ ማለት ነው። በሌላ መልኩ ህብስተ ሰማይ ዛውረደ በገዳም በምድረ በዳ ለ600 ሺህ እስራኤላውያን መና ያወረደ ውሃ ደግሞ ጥንጫ ላይ እያፈለቀ ታላቅ መልአክ ነውና፣ ስለዚህ ግንቦት 12 ቀን ለእንባቆም የምስር አጫጆች የተዘጋጀው ምግብ ለዳንኤል በቅዱስ ሚካኤል አማካኝነት የተሰጠበት ቀን ነው። ለዚህ ነው ስትጸልዩ ሲሳይነ ዘለለለትን የዕለት እንጀራችን ስጠን ብላችሁ ለምኑ። ወይ ኩም ፈቃድ ከ ያም ደግሞ ያንተ ፈቃድ ይሁን ብላችሁ ለምኑ ይሰጣችኋል በተባለው መልኩ በዛሬው ዕለት ለእንባ አቆም እረኞች ወይም አጫጆች ወይም ደግሞ ሰራተኞች የተዘጋጀው ምግብ ለዳንኤል ሆኗል ማለት ነው። ለዚህ ነው ሰው ስለ ምግብ ማወቅ የሚችለው ከበላውና ወደ ሆዱ ከገባ እንጂ ገና የቀረበ ማዕድ ለማን እንደሆነ አናውቀውምና አትሳሳይ ይላሉ። ምክንያቱም አንተ ገና ሳትቆርሰው እንግዳ ይመጣና አንድ በሃይማኖትህ፣ አንድ በባህልህ፣ አንድ በስርዓትህ በወግህ፣ ወይም ደግሞ በሰው መሆንህ ለመጣው እንግዳ ልትጋብዘውና ልሰጠው ስለምትችል ምግብ የበላኸው ወደ ሆድ ሲገባ ነው ያንተ መሆኑን የምታውቀው ቆን እንጂ እየቀረበ ማዕድ ሁሉ ያንተ ላይ ይሆን ይችላል የሚሉ ሊቃውንት ስለዚህ ነው ማለት ነው። አንዱ ይሄ ነው። በዛሬ ቀን በሁለተኛ ደረጃ ደግሞ የጻድቁ ተክለ ሃይማኖት አጽማቸው አንድ ግራቸው ማለት ነው ሰባት ዓመት ሲጸልዩ አንድ ግራቸው ቢሰበር አንድ ግራቸው በደብረ አስቦ ገዳም ተቀብሮ ይኖር ነበር እና በዛሬው ዕለት በቅዱስ ሚካኤል አማካኝነት አጽማቸው ከደብረ አስ ወጥቶ አሁን ወዳለው ገዳም ወደ ደብረ ሊባኖስ በመንበሩ ስር መጥቶ የተቀበረበት ታላቅ ዕለት ነው እና የጻድቁ ተክለ ሃይማኖትን በረከት ቢወታችን እንዳይለየን የአምላካችን የዚያድ መልካም ፈቃዱ ይሆንልን። ሶስተኛው ቅድስት ክርስቶስ ሰምራ ናት። ቅድስት ክርስቶስ ሰምራ ገድሏ እንደሚለን አሥራ ሁለት ልጆችን በትዳር ውስጥ የወለደች ናት። ለዚህ ነው በወንጌሉ ላይ ሚስቱንና ልጆቹን እናቱንና አባቱን ትቶ ያልተከተለኝ የኔ ሊሆን አይገባውም የሚለው ለዚህ ነው። ስለዚህ ክርስቶስ ሰምራ በቤቷ እንዳለች አንዲት ሰራተኛ ነበረቻት ይላል ገድሏ እና ታናድዳትና ታበሳጫት ነበረ። ያው እንግዲህ ሰው ሰው እንደዚህ ነው እና ታሪኩ ውስጥ ታበሳጫት ከረታት። ባንድ ቀን ከንዴቷ የተነሳ እሳት እያቀጣጠለች ነበርና ትንታጉን አንስታ መታቻት ወደቀች። ች ነፍሰ ገዳይ ሆንኩ ብላ አልቀሳ፣ አዝና ወዲያውን ተንበርክካ ወደ እግዚአብሔር አምላክ ሆይ፣ ሳላስበው ነው የሆነውና ይህንን ነገር ባክህ ይችን የሞተች የወደቀች ሰራተኛዬን ያንተ ልጅ በቸርነትህ በኤልያስ ላይ አድረህ አንድ ሙት እንደገና በኤልሳ ላይ አድረህ ሁለት ሙት በነ ጴጥሮስ ላይ አድረህ አንድ እሙታ ያነሳህ አንተ አምላክ ነህና፣ ስለዚህ የሞተችውን አንሳልኝ። ይህም ብታደርግልኝ ግን ቤቴን ትቼ ንብረቴን ትቼ ሀብቴን ትቼ ወደ ገዳም ሂጄ፣ ከአንተ ጋር በጸሎት እገናኛለሁ ብላ ለመነችው። ለምናስጨርስ የሞተችው ሰራተኛዋ ተነሳችላት። የሞተ ህሊናችን እግዚአብሔር ያንሳልን። የሞተ አመለካከታችን፣ የሞተ በህይወታችን፣ በጾማችን፣ በጸሎታችን፣ በፍቅራችን፣ በይቅርታችን የሞተውን ሁሉ መድኃኔ ዓለም ወደነበረበት እንዲመልስልን መልካም ተቃዲ ይሆንልን። ከዚህ በኋላ በቤቴ ሁኜ የኔ ቤት ስመጸውትበት ስጸልይበት ቅድስና አለው። ካልጾምኩኝ ካልጸለይኩኝ እንደገና ፍቅርና ይቅርታ ከሌለ ደግሞ የጣዖት ቤት ሊሆን ይችላል፣ የሰይጣን ቤት ሊሆን ይችላል። ስለዚህ ያንተ ቤት ግን የንጽህና ቦታ የቅድስና ቦታ የበረከት ቦታ ነው እና በቤቴ ሁኜ ይህን ይህችን የሞተች ካስነሳሁኝ በገዳምማ ሂጄ ብጸልይ ብዙ የሞቱ ነፍሳትን አነሳለሁ ብላ አንድ የመጨረሻ ልጇን ይዛ ሌላውን ቤቷንም ሀብቷንም ጥላ ሄደች። ደብረ ሊባኖስ ሄዳ ስትጸልይ ልጇ አላጸለያት። አለ ትናንትና የሞተችውን ያነሳልኝ አምላክ፣ ለጸሎት የልጄ መሰናክል ሆናልና እባክህ ልጄ እንዲያድግ ምክንያት ፍጠርልኝ ብላ ጸልያ ስትጨርስ ልጇን ወሰደና ና በነ ቅዱስ ቂርቆስ ቦታ አስቀመጠላት። ወደ ጣና ባህር ሄዳ ዛሬ በምናውቀው በታላቁ ዛሬ በሚከበረው ግንቦት አሥራ ሁለት ቀን ጣና ቅድስት ክርስቶስ ሰምራ ትልቁ ገዳም ያንን ገዳም ዳ መሰረተች። ባህር ላይ ሆነ። አራት ጦር በፊቷ አንድ፣ በኋላ አንድ፣ በጎን አንድ፣ በግራ ጎን አንድ፣ አራት ጦር ወደዚህ ስትመጣ እንቅልፍ እንዳይዛት ወደ ኋላም ስትል ይወጋታል፣ ወደ ፊትም ስትል ይወጋታል፣ ወደ ጎን ወደ ስትል ይወጋታል። በዚህ እየጸለየች አዎ ነፍሳትን አስምራ በጸሮቷ ሀገር ጠብቃ ራሷንም፣ ቤተሰቧንም፣ ሀገሯንም፣ ህዝቧንም ከእግዚአብሔር ጋር ያገናኘች የውልጋ ተወላጅናትና እና የቅድስት ክርስቶስ ሰምራ በረከቷና አማላጅነቷ እንዳይለየን መልካም ፈቃዱ ይሆንልን። እንግዲህ የቀ የቀረውን አውደ ምረት ላይ ከትንሽ ደቂቃ በኋላ በሰፊው ስለምንማረው እዚያ ላይ እናየዋለን። አሁን ዋናው ግን የትምህርት የርስ ዋናው ምንድን ዮሐንስ አፈወርቅ አንደበቱ ወርቅ ስለ ድንግል ማርያም የሚናገር ስለ መላይት የሚናገር ስለ ጻርቃን የሚናገር የኢየሱስ ክርስቶስን መውረድ፣ መወለድ፣ ማስተማር፣ መንከራተት የቃሉ ታምራት የቃሉ ትምህርት የእጁ ታምራት፣ እንዲሁም ደግሞ መሀሪነቱ፣ ቸርነቱ፣ መጋቢነቱ፣ አንዋሪነቱ፣ ይቅርታው ይህንን ተርጉሞ ያስተማረ መጻሕፍት ዮሐንስ አፈወርቅ ያልደረሳቸው መጻሕፍት የሉም። ይልቁንስ ደግሞ በክደት ውስጥ ያሉ ሰዎችን እሱ ያላሰመናቸው የሉም። ይልቁንስ ደግሞ እሱ ያልመለሰው ጥያቄ የለም። ባጭሩ ግን በዛሬው ዕለት የዮሐንስ አፈወርቅ ወንጌልን ዓለም እስከ ዓለም ያዳረሰው የታላቁ ሊቅ ዕረፍት ነውና በረከቱ በሕይወታችን ላይ እንድትለይ የአምላካችን ጊዜያል መልካም ፈቃድ ይሆንልን። ምንድን ነው የሚለው መምህር የሆነ የክብር አባት ዮሐንስ አፈወርቅ በዛሬው ዕለት ግንቦት አስራ ሁለት ቀን አረፈ። ይህም አባት ከእስክንድርያ አገር ሰዎች ወገን ነው ይልና የአባቱ ስም አስፋኒዶስ የእናቱም ስም አትናስያ ነው ይልና፣ አትናስያ የሚባሉ ሴቶች በጣም ብዙ ጊዜ እኔ ይገርመኛል። በመጽሐፍ ቅዱስም በገድላትም በድርሳናትም ትልልቅ ቅዱሳንን የሚወልዱ እንዲህ አይነት ስም ውስጥ ያሉ እናቶች ናቸው። አትናስያ ይባላል። እሊህም እጅግ ባለጸጎች ነበሩ ይላል። እንግዲህ የመቤታችንን ታሪክ ስንመለከት ቅድማያቶቿ ባለጸጎች ነበሩ፣ ልጅ አልነበራቸውም። ነገር ግን በኋላ በጸሎትና በእምነት ስድስት ልጅ ያገኙ፣ ስድስተኛው ሀና ናት። ከሀና ድንግል ማርያም ተወልዳ ከድንግል ማርያም መድኃኒ ያለም ተወለደ። እንደዚህ አይነት ደጋግ ሰዎች ፈተና ቢበዛባቸው መጨረሻ ላይ ግን በጎ ልጅ መልካም ልጅ ነው የሚወልዱት ማለት ነው። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ዛሬም ከእኛ የሚጠበቀው ልጆቻችን በመልካም አስተዳደግ ስጋዊ ጥበብ፣ እንዲሁም ደግሞ መንፈሳዊ ጥበብ ፈሪሃ እግዚአብሔር እያያዙ እንዲያድጉ በጥበብ በሞገስ እንዲያድጉ ማድረግ ያስፈልጋል ማለት ነው። ይህንን ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና፣ ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣይም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስሪወስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። በወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም ምን አልወ ለወሰደ ነዶችና ለምስኪኖች ሰጠ እንጂ ይላል። ከዚያም በምንኩስና ስራ በመጠመድ ፍጹም ገድል እየተጋደለ ኖረ ይላል። በዚያም ገዳም ሶርያ፣ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተሰጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው ይላል። ቅዱሳንን የሚያይን እንዲያድልም መልካም ፈቃዱ ይሆነልን። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ

እንግዲህ ዮሐንስ አፈወርቅ ወዳለበት እነ ጴጥሮስ ገቡ። ጴጥሮስም ለዮሐንስ አፈወርቅ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስ ደግሞ ወንጌል ሰጠው ይላል። እንዲህም ማለት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው ደግሞ በሰማይ የተፈታ ይሆናል። በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ፣ የከበርክ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልኮ ተልከናልና እወቅ። እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖች ምእመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶታል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትና ተግሳጻትን ደረሰ። ዲያቆንኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትና አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም መልአኩም አራያውን ለውጦ እንደ ሰው ሆኖ ታየ። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ጸንቶ ተጽናንቶ ጌታዬ፣ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወዳንተ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱም ማዕዘን ይደርሳልና እልፍ አይላፋት ትምህርትህን ተቀብሎም ትእዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህና እንሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል፣ ከእርሱም ጋራ ሁሉም ካህናትና ዲያቆናት በማዕርጋቸው የሚያዝ የሚያዝህንም አድርግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም፣ አለው። ከዚህ በኋላ የአመላክ ለአባብ ፊላታዮስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀጳጳሳቱ መጣ ከእርሱ ጋራም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀጳጳሳት ባረፈ ጊዜ ንጉስ አርቃዴዎስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀ ጵጵስና ሾመው አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ስራ ላይ ጸና። ህይወትነት ህይወትነት በአላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶስነትም ከኤጲስቆጶስነትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገሥጻቸው። ማንንም አይፈራም ፊትም አይፈራም ፊት አይቶም አያዳላም። የንጉሥ አርቃዲዎስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያች መበለትም ወደ ቅዱስ ዮሐንስ መጣ፣ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክክል ጋር እንድትመልስላት ንግሥት አውዶክስያ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደሞን እንዳትቀበል አውግዞ ለያት ቆጥ እና በብስጭትም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳ ሰበሰበች። እነርሱም ንግስቲቱን ስለተቃወመ ስደት እንደሚገባው በነርሱ ላይ ተስማምተው ጻፉ። እርሷም መጥራቂያ ወደሚባል ደሴት ሰደደችው። ከዛም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ካዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው።